የባሕር በር ጉዳይን በዓለም አቀፍ ደረጃ ተቀባይነት እንዲያገኝ ማድረግ መቻሉን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። የ2017 በጀት ዓመት የሦስተኛው ሩብ ዓመት የመቶ ቀናት አፈጻጸምና የተሟላ የማክሮ ኢኮኖሚ ትግበራ የዘጠኝ ወራት አፈጻጸም ተገምግሟል። ዶክተር ጌዲዮን ባለፉት ዘጠኝ ወራት በሁለትዮሽና በባለብዙ ወገን ዲፕሎማሲ ግንኙነቶች በርካታ ስኬቶች መመዝገባቸውን አብራርተዋል። የተባበሩት አረብ ኤምሬቶች የኢትዮጵያን የብሪክስ ባንክ የአባልነት ጥረት እንደምትደግፍ ገለጸች። በተባበሩት አረብ ኤምሬቶች የኢትዮጵያ አምባሳደር ዶክተር ኡመር ሁሴን ከሀገሪቱ የፋይናንስ ሚኒስቴር የዓለም አቀፍ የፋይናንስ ግንኙነት ዳይሬክተርና የባንኩ ተወካይ ቱሪያ አልሃሽሚ ጋር ተወያይተዋል። ዳይሬክተሯ የኢትዮጵያ የአባልነት ጥያቄ በቦርዱ እንዲቀርብና ተቀባይነት እንዲያገኝ ሀገራቸው ድጋፍ እንደምታደርግ አረጋግጧል። በትግራይ ክልል ሁለተኛው ዙር የሴፍቲ ኔት ፕሮግራም በመቀለ ከተማ ተጀመረ። የፌዴራል መንግስት በመደበው ከ670 ሚሊዮን ብር በላይ በጀት ወደ ተግባር የገባው ፕሮግራሙ ከ3447 በላይ የቤተሰብ መሪዎችን ተጠቃሚ እንደሚያደርግ ተገልጿል። የፕሮግራሙ ተጠቃሚዎች ለሶስት ዓመታት በተለያዩ ስራዎች ላይ በማሳተፍ ዘላቂ የገቢ ምንጭ ወደሚያገኙበት የስራ ሁኔታ እንዲሸጋገሩ ለማድረግ ያለመ ነውም ተብሏል። በተመሳሳይ በትግራይ ክልል ምርታማነትን ለማሳደግ ዘመናዊ አሰራርን መከተል እንደሚገባ የክልሉ ጊዜያዊ አስተዳደር ርዕሰ መስተዳደር ሌተናል ጄኔራል ታደሰ ወረደ ገለጹ። በክልሉ ግብርና ስትራቴጂክ ትግበራ አቅድ ዙሪያ በተደረገ ውይይት የተፈጥሮ ሀብት መጠበቅ፣ ዘመናዊ አሰራሮችን መከተልና የተቀናጁ ጥረቶችን በማከናወን ማልማት እንደሚገባም ተጠቁሟል።